ሰላም ሰላም ሰላም ሰላም ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ግዝት ብዝት ዝት ዝት ዝት ይበልና ክፉን ያርቅላችሁ። በመንገዳችሁ ሁሉ እግዚአብሔር አምላክ አምባ መጠጊያ ይሁንላችሁ። ከድንገተኛ አደጋ ከድንገተኛ ሞት ፈጣሪ ይጠብቃችሁ። ወጥቶ ከመቅረት ያድናችሁ የምትሰሩበትን ገንዘብ ንብረት ሁሉ ብሎ ይባርክላችሁ። እናት አባቶቻችሁን ረጅም እድሜ ከጤና ጋር ይስጣችሁ። እናት አባት የሌላችሁ ደግሞ ቤተሰቦች፣ እናትና አባት የሌላችሁ እግዚአብሔር አምላክ በመንግስተ ሰማያት ያኖረላችሁ። እንደዚሁም ባልውሽማ ልጅ ልጃ ልጅ ምናምን የሌላችሁ ፈጣሪ ይስጣችሁ። ልጅ ያሌላችሁ ደግሞ እግዚአብሔር አምላክ ለወግ ማድረግ ያደርሳችሁ። ከድንገተኛ ሞት ይሰውራችሁ። እናንተ ደግሞ ሰፊ እንጀራ ከሰፊ ዕድሜ ጋር ይስጣችሁ ጥርሳችሁ እስከሚያልቅ ድረስ ቦልቀቀቀ ያለ ዕድሜ ይስጣችሁ፣ እያልኩኝ መጥቻለሁ ማለት ነው። ሁላችሁ ልጅ ስትቃዡ ስትቀበዣዥሩ በቁም ምናምን ዥው ዥው ዥው ስትሉ እንደዚሁም በኮማንዶ ምት ስትደባደቡ ያደራችሁት እህቶቼ እንዴት ናችሁ? እኔ ጋ እንኳን ያመሻችሁት ቲክቶክ ላይ ፏ ብትን ብለን ዘና ፈታ ብለን ያለፍነው ትላንት ያሳለፍነው ነው እና እኔ ጋ ያላችሁ ልጆች ወዳቸዋለሁ። ቲክቶክ ላይ ማታ ያመሸነው ወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ይጠብቃችሁ። ከዚህ በመቀጠል ደግሞ ማለት ዛሬ ትኩስ በትኩስ አንዳንዴ አሳድ ማየትም ጥሩ ነው። እንዲህ ትኩሱን ነገር አሳድረን ስናየው አሪፍ ነው። አሁ የነሄሉን በእርጋታ በአፍ በግንባሩ በደረቴ በጡቴ ሁሉ ሳይቀር ነው ደጋግሜ ዛሬ ጠዋት ያየሁት ማለት ነው። ህቶቼ ይኒ እንጋ አደኞች ማ ኤክስፓይርድ ሆነዋል እናቴ ትሙት

አይ ሄሉ፣ አይ ሄሉ፣ ህዝቡንማ እያንቆጫቀች እናት እና ግራ ያገባሹ፣ ወይ ከልጆቻቸው አልሆኑም ወይ ከትዳቱ ወይ ከአረብ ኩሽናቸው አልሆኑም እናት

ባላችሁበት ባላችሁ በሰላማችሁ ብዝት ብዝት ዝት ዝት ዝት ይበልልን። እሺ፣ ዛሬ ጠዋት የነሄሉን ድጋሚ አይቼ ነበር እና ካየውት ነገር ምን እንደተረዳውኝ ታውቃላችሁ? ያብ ከእሷ አንድ ቃል ነው የሚፈልገው፣ ይቅርታ አድርግልኝ፣ አሳዝኝሃለው፣ ባየው ነገር አስቀይም ይሃለው፣ በድ ይሃለው፣ ይቅርታ የምትለዋን ቃል ነው እሱ ከሷ አንደበት መስማት የሚፈልገው። እና እየደጋገመ ይቅ ማለት አጥፍቻለሁ፣ እና ይቅርታ ጠይቅኝ እያላት ነው። እሷ ደግሞ አልተረዳችም። እሷ ደግሞ እያለች ነው፣ በቃ ማለት እሷ ለማስረዳት እየሞከረች ነው እንጂ ከአንድ ቦታ በቃ አሳዝኛለሁ፣ አስበድያለሁ፣ እና ይቅርታ የሚለውን ቃል ከእሷ መስማት ይፈልጋል። ስላደረኩት ነገር ይቅርታ፣ ስላየኸው ነገር ይቅርታ እኔ ግን ንጹህ ነኝ ግን አንተን አሳዝኖ ከሆነ ይቅርታ የምትሏን ቃል ነው የሚፈልገው ጥፋትሽን አምነሽ ይቅርታ ጠይቂኝ እያላት ነው እሷ ደግሞ አልተረዳችሁም ሄሉ ያሳቀች እሱ የጦዘበትን እሱ ባሉን የጦዘውን ትታ ማለት ምን አለች ምስለን ከልጅቷ ጋር አድርሃል አይደል እንዴ? መጣችሁ፣ አብራችሁ ተኛችሁ አይደል ተኛችሁ እንዴ? ስትል ምን እንደትዝ እንዳለኝ ታውቃላችሁ። የሆነ ጊዜ እንዳልክ እንዲህ ብሏት ነበር፣ የምታስታውሱ ከሆነ ማለት ነው። ከአንቺ በፊት ካለችው ጓደኛዬ አርግዛለች እና ስንት ወሯ ነው ስትሉ፣ ዘጠኝ ወሯ አብርሃ ተኝታል ተኝታል ተኝታል ምናምን እና አንድ ላይ አድራችሁ እና አስረገዝካት እንዴ? እንዲ አስረገዝካት ያለችው ነው እንዴ? አስረገዝካት ሲላት አብረን ተኝተን ነው ያረገዘችው አብረን ተኝተን ነው ያረገዘችው አላት። ማለት ያ ነገር ነው ያብ ላይ ራሱ ያዩት አብ ደውና እዚህ ጋር እግራ ተግባት እንደዛ ስትለውማ ያው እምኮ ፈገግ አለው ወይ ንግዲህ እግዚአብሔር ወይ ትዕግስትን ስጠኝ አለ እና ምልላችሁ ነው ጥፋቷን አምና ይቅርታ እንድጠይቀው ነው የሚፈልገው ከልጅቷ ጋር ደግሞ ምንም አይነት ከይዝ እንደሌለው ምናላት ደውለሽ ጠይቂያት ከዛ በፊት ምንም ነገር እንዳሌለ ደውለሽ ጠይቂያት። እኔ እንደሌለ እንደእንደም ቃሉልን እኔ እኮ ባር ሌዲ አይደለውም። ማለት በቃ ከልጅቷ ጋ ኬዝ እንዳሌላቸው ነው እንትን እያለ እየተናገረ ያለው ማለት ነው። ስለዚህ ትክክል ነው። ትላንት መነጋገራቸው አሪፍ ነው። እሱ አይወዳትም አትበሉ፣ በጣም ነው የሚወዳት። ትላንት በሰሩት ላይ ራሱ ልብ ብሎ ያየ ሰው አይምሮ ያለው የሚያሰውል ሰው ልብ ብሎ ያለው የሱን ምን ያህል ለእሷ ቦታ እንዳለው ያፈቅራታል ግን የፍቅሯን ጥግ ነው እሱ ማየት የሚፈልገው ያ ነው ስለዚህ አይወዳትም ሳይሆን ያፈቅራታል እሷንም ማጣት አይፈልግም ግን በትክክል ይቅርታ የሚለውን ቃል ከእሷ አንደበት እንዲወጣ ነው የሚፈልገው እና ሄልዬ ያልታየሽን ነገር ልደውልልሽ ብዬ ነው ከአንድም ሁለት ጊዜ ያን ነገር አምነሽ ይቅርታ ጠይቂኝ እያላት ነው። እሷ ደግሞ ይቅርታ ሳይሆን በቃ ታውቃላችሁ የለ ማስረዳት ላይ ነው እየተጣደፈች ያለችው እና ከአንቺ የሚፈልገው ይቅርታ የሚለውን ቃል ነው። አሳዝኛለሁ፣ በድያለሁ እና ይቅርታ የሚለውን ቃል ነው የሚፈልገው እንጂ ጠልቶሽ ወይንም በአንቺ ላይ ልጅቷን ይዞ ምናምን አይደለም። ምክንያቱም እኔ አፈቅርሻለሁ፣ አንቺ ብዙ ነገር እያቀድኩ ነበረ፣ ምናምን። ስለዚህ አንቺ ነሽ አሁን አሸንፈሽ መውጣት ያለብሽ ብዬ ነው የማስበው። የሚገባሽ ምስዋዕት ዋይ ሰው በፈለገው ሚዛን ይመዝንሽ፣ ማለት ህይወትሽን የምትኖሩ አንቺን፣ ሰው ሰው ከማውራት ወደኋላ አይልም። ሰው መልካም ነገርን ብሰሪለት ሰው ስጋ ከመወጨቅ ወደኋላ አይልም። ማንም ሰው የተለያየ አስተያየት ሊሰጥሽ ይችላል። እንዴት ክብርሽን ዝቅ አደረግሽው? እንዴት ምናምን ሊሉሽ ይችላሉ። ክብርሽን አንቺና እግዚአብሔር እሱ የሚያገባሽ ባል ነው የምታቁት ስለምታገቢ ስለምትወጁ ባል ክብርሽን ዝቅ ብታደርጊ ቅንጣት ያህል ህመም እንዳይሰማሽ። ምክንያቱም ያ ይወድሻል ማጣት አይፈልግም ግን ሌላ ደግሞ የሚፈልገው ነገር ምን እንደሆነ ታውቂያለሽ? ከልዑል ጋር ድጋሚ ከእሱ ጋር መገናኘት አልፈልግም። ከዛሬ ጀምሮ አቆማለሁ። ከአንተ የሚበልጥብኝ ነገር የለም። አንተን የማያስደስተውን ነገር መስራትን አልፈልግም በይ። ከእሱ ልጅ ጋር አቁሚ ብዬሽ አይደለም ወይ? በነገራችን ላይ ማምላክ ምስክ እንዳለ እኔ የተናገርኳትን ቃል ነው ደጋግሞ የሚናገሩት ትዝ ይላቸዋል። ልዑል ሲሄድ እንደ እብድ ያደረገኝ ጊዜ እንዴት ይዘሹ ትሄጃለሽ? ህይወትሽ እንዲበጠበጥ ነው ወይ? ልዑልን እንዴት ይዛ ትሄዳለሽ ብዬ እብድ አልሆንኩም። በጣም ተቆጥቼ ነበር ይዛዩ። እሱ ሄደ ማለት እናንተ ትጋጫላችሁ። ህይወትሽን ሊያመሰቃቅል ነው እንዴት ነው ይዘሹ የምትሄጂው ብዬ ዘራፍ ስል ነበር ያልኩት ቃል ይኸው፣ ለዚህ ደረጃ አበቃቸው። ማለት እያንዳንዷን የምናገራትን ቃል ነው መድኃኒያ ለምን ሲሰሩ ማየው እዚህ ጋ አንዴ እንትን ያለው የለም እና ልዑልንም ይዛ ስትሄድ እንደዛ ጉሮሮዬ እስከሚቃጠል ጩህ ያለው ህይወትሽን ሊበጠብጥ ነው። እንዴት እሱን አንቺና እሱ ናችሁ መሄድ ያለብ፣ አንቺ ራስሽ ነሽ መሄድ ያለብሽ። ልዑልን እዛ ልትይ ነው ወይ? እዛ መፍለጫ ለመፍለጫ የሰም ያላችሁ ልጆች ታውቃላችሁ፣ ገባ አሁን። ትላንት ምን ደገመ? እንዴት ልዑልን ይዘሹት ትመጫለሽ? ያብ እንዴት እንዴት እሱን ይዘሹት ትመጫለሽ ብሎ እየወቀሳት ነበረ። ሰው እኔ እግዚአብሔርን የተናገርኩትን ቃል ነው። እዚጋ ሲናገሩም ሲለፈልፉም ማየው ማለት ነው። ስለዚህ ከልዑል ጋር ያለሽን ነገር እርግፍ አርግተሽ እንድትተይ ነው የሚፈልገው። አንደኛ ነገር ዳግመኛ ከእሱ ጋር መገናኘት አልፈልግም። ከአንተ የሚበልጥብኝ ነገር የለም። ቃልህን አከብራለሁ፣ ቃሌን ታከብራለህ። ሲቀጥል ላጠፋሁት ጥፋት ይቅርታ አድርግልኝ፣ አንተን ማጣት አልፈልግም። እችን ቃል ነው ከአንደበቷ የሚፈልገው እየደጋገመ ላስ ይቅርታ ጠይቅኝ ከአንድም ሁለት ጊዜ ይሄን ቃል ደጋ እሷ ደግሞ አልነቃችም። እሷ እኔ እንደዚህ እንደዚህ እንደዚህ እኔ እንደዚህ እንደዚህ እንደዚህ ላይ ነች። ስለዚህ ሄሊዬ ያልታየሽን ነገር እንደምትሰሙኝ ሁላችሁም አውቃለሁ። እዚህ ጋር ሁሉም አንቺም እንደምትሰሚኝ አውቃለሁ። እ እነ እንዳልክ ሁሉም እንደሚሰምክ ምክንያቱም በደንብ አውቃለሁ። አንቺ እንደምትሰሚኝ አውቃለሁ። ስለዚህ ያልታየሽን ነገር ይታይሽ፣ ያልታየሽን ነገር እንዲታይሽ ደውል ነው እየደወልኩልሽ ያለሁት። ይቅርታ የሚለውን ነገር እንትን ማለት ነው። ሲቀጥል ደግሞ የማይወደውን ነገር እንዳታደርጊ። በቃ ህይወት ከተባለ ህይወት ነው በቃ። እንኳን ጓደኛ ይቅርና እናታችንን አባታችንን ጥለን እኮ ነው ባላችንን አስበልጠን የምንሄደው። ስለዚህ የእሱንም ቃል አክብሪ። በነገራችን ላይ ይታረቃሉ። እሱም ውስጡ አልቆረጠለትም እርግጠኛ መሆን የሚፈልገው በእሷ መሀልና በልዑል መሀል እና ከልዑል ጋር ጭራሽኑ እንድትገናኝ አይፈልግም ይሄንን ቃል ነው ከአንቺ የሚፈልገው ያላያችሁ ደጋግማችሁ ይዩ ፊልም ስታዩ ጠጋ ታደርጉና ከአንደበታቸው የሚወጣውን ቃል ልብ ብላቸው አዳምጡ ምን ከእሷ እንደሚፈልግ ከእንደገና ደግሞ እሷን ማጣት እንደማይፈልግ ሲቀጥል፣ ማን በምን ችግር ነው እዚህ ደረጃ ውስጥ የገቡት የሚለውን ቀስ ብላችሁ ስታዳምጡ፣ ከልባችሁ አዳምጡ ማለት ነው። እሱ ይችን ይቅርታ የምትለው ዋን ቃል ነው የሚፈልገው። ሲቀጥል ደግሞ ስለማይወዳት ነው ስለማያፈቅራት ነው አትበሉ። በጣም ይወዳታል በጣም ያፈቅራታል። እሷንም በጣም ይወዳታል በጣም ያፈቅራታል። ልጅቷን ለምን አመጣት የምትሉ እዚህ ጋር ራሱ ሲነጋገሩ ምን መልስ ሰጥቷታል? ልጅቷን ያመጣሁት እኔ የተሰማኝን ህመም እንዲሰማሽ ነው እኔ የተሰማኝን በዛን ሰዓት ከልኡል ጋር ያየሁት ነገር የተሰማኝን ስሜት እንዲሰማች ስለፈለግኩ ስለፈለኩ ነው እንጂ ከልጅቷ ጋር ኬዝ ኑሮ አይደለም፣ ደውለሽ መጠየቅ ትችያለሽ ሁሉ ብሏታል ማለት ነው። ስለዚህ ይሄ ልጅ ከልዩ ጋር ምንም አይነት ነገር የለውም። ግን ያመጣት እሱ በዛን ሰዓት የተሰማውን ስሜት እሷ እንዲሰማት ስለፈለገ ብቻ ነው ያመጣው። ይሄው ቁጭ ብላችሁ አዳምጡ፣ የተናገረውን እሷ የምትናገረውን ከእንደገና ደግሞ የሄሉ ነገር ሄሉ የማስረዳት ላይ ጭወት ላይ ነች። እሱ ደግሞ የሚፈልገው ይቅርታ፣ አጥፍቻለው የሚለውን ቃል ነው። እዚህ ጋ ነው የተሸዋወዱ። ስለዚህ ሄሉና እሱ ይታረቃሉ። ማንም ሰው እንትን አይልም፣ በመሀላቸው አይገባም። እግዚአብሔር አንድ ያደርጋቸዋል። እግዚአብሔርን ያብን ያመጣው ሰው አይደለም። ራሱ መድኃኔ ዓለም ነው። ራሱ ሰማይና ምድርን የፈጠረ እግዚአብሔር ነው። ይገናኛሉ። ክፉ ደግ አትጻፉ። አበረታቷቸው፣ እሱንም እሷንም አበረታቷቸው ማለት ነው። በንግ እዚህ ውስጥ በሚሰሩት ድጋሚ ይሁት የሰሩትን እንትን ልብ ብላችሁ እኔ የተናገርኳትን እያንዳንዱን ቃል ነው እየተናገሩ ያሉት። መድኃኔ ዓለም ምስክሬ ነው። እኔ የሰራሁትን የተናገርኩትን ቃል ነው ያብ ራሱ መልሶ እየተናገረ ያለው ለምን ይዘሽው ትሄጃለሽ? ሁለቱን ልታጣይ ነው ወይ? እንዴት ብዬ ዘራፍ ያልኩበትን ነው ዱብ አርግቶ እስከነ ነፍሱ ያቀረበላት። ስለዚህ ሄሉና ያብ ይታረቃሉ። ስትሰሙ ከልባችሁ በጡመና ስሙ። ለፍቅር አይደለም መንበርከክ ራስን ነፍስን ማናታይን ክሎራክስ አስጠጥቶ ይገላል። እውነተኛ ፍቅር ከሆነ የምትወደ ከሆነ ብዙ ምስዋትን ይጠይቃል። ያንን ፍቅር ነው እሷ እያሳየችው ያለችው። ስለዚህ ይሄ ራስን ዝቅ ማድረግ አይደለም፣ ለምትወደው ሰው የሚገባው ምስዋት እየዋለችለት ነው እንጂ ክብሯን ዝቅ በሰው በእናንተ ዘንድ ክብሯን ዝቅ ነው ያለው፣ ግን እውነተኛ አፍቃሪ ሆኖ ያየ ሰው። ማለት ያንን ነገር ሊረዳ ይችላል። ስለዚህ እሱ የዋለላትን ምስዋዕት ነው የዋለችው እንጂ ክብሯን፣ ማንነቷን ዝቅ አድርግ ብታደርግም ለምትወደ ሰው ምንም ማለት አይደለም። ሰው ምንም ማለት አይደለም። ሰው ዛሬ መልካም ብስር፣ ነገ ሲጨረግዳችሁ፣ ስማችሁን ሲያጠፋ፣ ሲቦጭቃችሁ ነው የሚገኘው። ለምትሰጡት አስተያየት እያሰባችሁ እያስተዋላችሁ ስጡ። ሄሉና ያብ አይለያዩ በቃ በፍጹም አይለያዩ። እሱም አይተዋትም፣ እሷም አትተውም። ንዴት ላይ ስለሆኑ አሁን እኮ ይሄ ይልሻ በአንድ ይቅርታ ማክሸፍ ትችል ነበር። ይቅርታ የሚለው ቃል ከአንደበቱ አልወጣም። ጥፋትሽን አምነሽ ይቅርታ ጠይቂ እያላት ነው። እሷ ግን አልገባትም። ማለት እንትን ላይ ነች በቃ ማስረዳት ላይ። በተረፈ እንግዲህ ኪራም ጣልቃ ገብቶ ያስታርቃቸዋል እላለኝ። ኪራ ይሄንን ምች መጋኛ ውቃቢ ልዑል፣ እሱ ነው ህይወታቸውን እየበጠበጠ ያለው። ኮቴውንም ቅልጥሙንም ሰብራ ከልጅቷ ህይወት ምንጥቅ አድርጋ አወጣለን። በተረፈ ወዳቸዋለሁ፣ አከብራቸዋለሁ። የምትወዱኝ ውድድድ የምታደርጉኝ መንፈስ ጭንቀት የያዛችሁ ደግሞ መድኃኔዓለም ከጭንቀት ከመከራ ከስቃይ ያወጣችሁ መልካም ውሎ